የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። ከተማ አስተዳደሩ ገንዘብ የሰበሰበበትን የመሬት ጨረታ መሰረዙን አስታወቀም። ኢትዮ ቴሌኮም ስለሸጠው አክሲዮን ለመጀመሪያ ጊዜ ተነፈሰም። ጄኔራሉ በቦምብ ጥቃት ተገደሉ። 13 ቢሊዮን ብር የተጭበረበሩት የኢትዮጵያ ባንኮች ይፋ ተደረጉ። ታዬ ደንደአ ለሰኔ 30 ተለዋጭ ቀጠሮ ተሰጣቸው።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 የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረቱን አድርጓል። ባንኩ በሪፖርቱ ላይ እንደጠቀሰው 28 የኢትዮጵያ ባንኮች 13 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥተዋል ብሏል። የማጭበርበር ድርጊቶቹ የተፈጸሙት በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት ነው። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ተጨማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ካሉት 31 ባንኮች ውስጥ 28ቱ ሲጭበረበሩ፣ የቀሪዎቹ ሶስት ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። ባንኮች ከአነስተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄድና የበይነ መረብ ማጭበርበሮች መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ላይ ጠቅሷል። ታዬ ደንደአ ለሰኔ 30 ተለዋጭ ቀጠሮ ተሰጣቸው። ውከትና ብጥብጥ በማስነሳት ፀረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ህጉን በመተላለፍ በሚሉ ተደራራቢ ወንጀሎች ተከሰው የፍርድ ሂደት ላይ የሚገኙት የቀድሞ የሰላም ሚኒስትር ዴታ ታዬ ደንደአ የመከላከያ ምስክሮች ትላንትም በችሎት አለመቅረባቸው ተገልጿል። አቶ ታዬ ደንደአ ከአንድ ዓመት የእስር ቆይታ በኋላ በዋስ ተለቀው ትላንት ሚያዝያ 17 ለሶስተኛ ጊዜ ፍርድ ቤት የቀረቡ ሲሆን ከዚህ በፊት በነበረው ችሎት ላይ አምስት የመከላከያ ምስክሮች የምስክር ቃላቸውን እንዲያሰሙ ጠይቀው ነበር። በዚህም መሰረት ህዳር 9 ቀን 2017 ዓ.ም በዋለው በኋላው ችሎት ከነዚህ ውስጥ ሁለቱ ማለትም የፖሊስ ኮሚሽነር መላኩ ፈንታና አምባሳደር ምናልፋ እንዷልም ለፍርድ ቤቱ በጽሁፍ የምስክርነት ቃላቸውን ሰጥተዋል። ቀሪዎቹ ሶስት የመከላከያ ምስክሮች በሁለተኛው ችሎት ውሎ የመከላከያ ምስክርነታቸውን ለመስጠት ያልተገኙ ሲሆን በትላንትናው ቀጠሮም በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ፀረ ሽብር ወንጀል ችሎት ሳይቀርቡ መቅረታቸው ተገልጿል። ስለሆነም ፍርድ ቤቱ ቀሪዎቹ ሶስት የመከላከያ ምስክሮችን ምስክርነት ለመስማት ሰኔ 30 ቀን 2017 ዓ ም ቀጠሮ ሰጥቷል። ከተማ አስተዳደሩ ገንዘብ የሰበሰበበትን የመሬት ጨረታ መሰረዙን አስታወቀም። በአዲስ አበባ ለጨረታ ከወጡ ቦታዎች በአራዳ ክፍለ ከተማ የቀረበው ጨረታ ተሰርዟል ተብሏል። የአራዳ ክፍለ ከተማ የመሬት ጨረታ ቢሰረዝም ለመወዳደር ቅጽ የገዙ በሺዎች የሚቆጠሩ ግለሰቦች ሰነድ የገዙበት ገንዘብ አልተመለሰላቸውም ተብሏል። ቀሪው የአዲስ አበባ ከተማ የመሬት ጨረታ 6 ቢሊዮን ብር ገቢ ይጠብቃል ተብሏል። የአዲስ አበባ ከተማ አስተዳደር የመሬትና አስተዳደር ቢሮ ለጨረታ ካቀረበው 18 ሄክታር መሬት ውስጥ በአራዳ ክፍለ ከተማ የተዘጋጀው 1.2 ሄክታር መሬት መንግስት ለልማት ስለፈለገው ሙሉ ለሙሉ ከጨረታ መሰረዙን ያስታወቀው የመሬት ልማት አስተዳደር ቢሮ የመሬት ዝግጅት ባንክና ጥበቃ ዳይሬክተር አቶ ሀብታሙ ተስፋዬ ለሪፖርተር እንደገለጹት በአዲስ አበባ ከተማ ለጨረታ ከቀረቡት ዘጠኝ ክፍለ ከተሞች ስር ከሚገኙ ቦታዎች መካከል የአራዳ ክፍለ ከተማ መሬት መንግስት ለልማት በመፈለጉ ምክንያት ነው ጨረታው መሰረዙ የተነገረው። የአዲስ አበባ ከተማ አስተዳደር የመሬትና ልማት አስተዳደር ቢሮ በሊዝ አዋጅ በተሰጠው ስልጣን መሰረት በከተማዋ ለጨረታ ከቀረቡ ቦታዎች ውስጥ ከዚህ በፊት ሙሉ ለሙሉ እና በከፊል ቦታዎችን መሰረዙን አስታውሰዋል። ለጨረታ ከቀረቡ ቦታዎች ውስጥ ካዛንቺስ የሚገኝ አንድ ቦታ በካሬሜትር 265 ሺ ብር ለመግዛት ከተጫራቾች ዋጋ መቅረቡን በአጠቃላይ በስምንት ክፍለ ከተሞች 380 ተጫራቾች ጨራታውን ማሸነፋቸው መታወቁን ገልጿል። በስምንት ክፍለ ከተሞች የተደረገውን ጨረታ ያሸነፉት 380 ተጫራቾች ሙሉ ለሙሉ ክፍያቸውን ሲያጠናቅቁም 6.9 ቢሊዮን ብር ገቢ ይገኛል ተብሎ እንደሚጠበቅ ዳይሬክተሩ አስረድተዋል። ቢሮው በአጠቃላይ ካቀረባቸው 427 ቦታዎች ውስጥ የተጠቀሱት አሸናፊዎች ተለይተው ቅድመ ክፍያ እንዲፈጽሙ በጋዜጣ እንዲታተም መላኩን ጠቅሰዋል። ለጨረታ የቀረቡ ቦታዎች በስምንት ክፍለ ከተሞች ውስጥ እንደሚገኙ የተናገሩት ዳይሬክተሩ በአጠቃላይ የጨረታ ሰነዱን ገዝተው የተጫረሱት ብዛታቸው 6885 እንደሆኑ ጠቁመዋል። ለአምስተኛ ዙር የመሬት ጨረታ በአዲስ ከተማ በኮልፌ ቀራኒዮና በነፋስ ስልክ ላፍቶ ክፍለ ከተማ ከተሞች 96 ቦታዎች ሲቀርቡ ተጫራቾች ህጋዊ ወኪሎ ቻቸው እና ታዛቢዎቻቸው በተገኙበት በመመሪያው መሰረት ተገቢውን መስፈርት ባለማሟላታቸው ከጨረታ ውጭ ሲደረጉ 14 ቦታዎች በቂ ተጫራቾች ባለመቅረባቸው ጨረታው መሰረዙን አስታውሰዋል። ኢትዮ ቴሌኮም ስለ ሸጠው አክሲዮን ለመጀመሪያ ጊዜ ተነፈሰ። የኢትዮ ቴሌኮም የ10 በመቶ የአክሲዮን ሽያጭ መከናወኑ የማህበረሰቡን አካታችነትና ተሳትፎን እንዲሁም የዲጂታል ኢትዮጵያን ለመገንባት ባሰበ መልኩ ሲከናወን የነበረ መሆኑ ተነግሯል። ኢትዮ ቴሌኮም በግለሰብ ደረጃ በርካታ ባለሀብቶች እንዲኖሩ ለማስቻል የአክሲዮን ሽያጭ እያከናወኑ መሆኑን ገልጿል። ለሽያጭ የቀረበው መቶ ሚሊዮን አክሲዮን እያንዳንዱ በ300 ብር ዋጋ ሲሆን በዚህም ዝቅተኛው ሼር ብዛት 33 ከፍተኛው ደግሞ 3333 ሼር ብቻ መግዛት እንዲቻል ተደርጎ ለሽያጭ መቅረቡ የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ የሆኑት ወይዘሪት ፍሬሕይወት ታምሩ ገልጸዋል። አክሲዮን መግዛት የሚቻለው እስከ 1 ሚሊዮን ብር ብቻ ሲሆን ይህም የሚሆነው ሁሉንም የህብረተሰብ ክፍል ያማከለ እንዲሆን በማሰብ መሆኑን አክለዋል። ለ120 ቀናት በቆየው የ10 በመቶ የአክሲዮን ሽያጭ 47377 ኢትዮጵያውያን አክሲዮን መግዛታቸው ተነግሯል። በዚህም 10.7 ሚሊዮን ሼሮች በ3.2 ቢሊዮን ብር ገንዘብ የተሸጠ መሆኑን ተሰምቷል። በመጀመሪያው ምዕራፍ 8.78 ሼር በ43848 ኢንቨስተሮች በ2.64 ቢሊዮን ብር አክሲዮኑን ገዝተዋል። በሁለተኛው የአክሲዮን ሽያጭ ደግሞ 577 ሚሊዮን ብር 177 ሸሮች ተገዝተዋል። በቀጣይ እያንዳንዳቸው አክሲዮን ባለቤቶች ጋር ግንኙነት በመፍጠር የሚያስፈልጉ መረጃዎችን እንዲያሟሉ በማድረግ ለኢትዮጵያ ካፒታል ባለስልጣን የሚያስረክም መሆኑም ተነግሯል። ኢትዮ ቴሌኮም አክሲዮን የገዙ ባለ አክሲዮኖች ከጊዜያት በኋላ መግዛት መሸጥ የሚችሉበት አሰራር እንደሚከናወንም ተጠቁሟል። የቀጣይ አክሲዮን ሽያጭ ወደፊት የሚታወቅ መሆኑንና ወደፊት የሚሸጡ አክሲዮኖች ሲጀመሩ እስካሁን የገዙትን ባለሀብቶች መብት በጠበቀ መልኩ መሆኑን የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ የሆኑት ወይዘሪት ፍሬህይወት ታምሩ ገልጸዋል። ጄኔራሉ በቦምብ ጥቃት ተገደሉ። የሩሲያ ከፍተኛ የጦር አዛዥ የሆኑት ሜጀር ጄኔራል ያሮስላቭ በሞስኮ ከተማ አቅራቢያ በመኪና ላይ በተጠመደ የቦምብ ጥቃት ሕይወታቸው ማለፉን የሩሲያ ባለስልጣናት አስታውቀዋል። ጄኔራሉ በአካባቢው እያለፉ በነበረበት ወቅት በሪሞት የሚዘወር ቦምብ የተጠመደበት መኪና ፈንድቶ ጥቃቱ እንደደረሰባቸው ተገልጿል። ይህ የዶናልድ ትራምፕ ልዩ መልክተኛ ስቲቪት ኮፍ እና ፕሬዚዳንት ፑቲን የተኩስ አቁም ስምምነትን በተመለከተ የሚያደርጉት ውይይት ሰዓታት ሲቀረው መሆኑ ተጠቁሟል። ጥቃቱን ተከትሎ የሩሲያ የውጭ ጉዳይ ሚኒስትር ሴርጌ ላቭሮቭ ሞስኮ የዩክሬንን ጦርነት ለማስቆም ከአሜሪካ ጋር ስምምነት ላይ ለመድረስ ዝግጁ ነበረች ሆኖ ም ግን ቆም ብሎ ማሰብ ያስፈልጋል ሲሉ ተናግረዋል። የዘለንስኪን ወሽመጥ የቆረጠው የትራምፕ ውሳኔ እያነጋገረ ነው። ዶናልድ ትራምፕ ክሪሚያ ግዛት በሩሲያ ቁጥጥር ስር ሆኖ ይቆያል ሲሉ ዩክሬን ደግሞ ወደ ኔቶ የመቀላቀሏ ሀሳብ ትተነዋል ሲሉ ተናግረዋል። የዩክሬን ጦርነት ለማቆም በተደረገው ውይይት የትራምፕ አስተዳደር ዩክሬን ኔቶን እንደማትቀላቀል ነገር ግን የአውሮፓ ሕብረት አባልነትን ልትከተል እንደምትችል ሀሳብ ቀርቧል። የዩኤስ ፕሬዝዳንት ዶናልድ ትራምፕ ከታይም መጽሔት ጋር ባደረጉት ቃለ ምልልስ እንደተናገሩት በዩክሬን ያለውን ጦርነት ለማስቆም የሚደረገው ጥረት እየተጠናከረ በመምጣቱ በሩሲያ የተያዘው የዩክሬን የክሪሚያ ባህር ገብ መሬት ከሩሲያ